ሰላም ሰላም ቤተሰብ ጓደኞቼ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። ዛሬ በጣም በሚገርም በጣም ገርሞኛል። አንዳንዴ አረብ ይሻላል የምሪ ነው። ለካ አረብ ይበሳል፣ አንዳንዴ ሀበሻ ክፋት ማለት ነው። በጣም ነው ያዘንኩት ትላንትና ላይብ ላይ እንትና ቤት እየሰማው ነበረ፣ ሀቢባ ቤት ማለት ነው። በጣም ነው የሚያሳዝነው። እንደው ስስታም እኮ ነው አበሻ ክፋቱ፣ ከነክፋቱ እንደው ለዚህ እኮ ነው ፈጣሪ ራሱ የማይሰጠን ማለት ነው። የኔ እናት እንዴት እንደምታሳዝን አስባቸውን። የእውነት በያላችሁበት ሁላችሁ ፈጣሪያችሁን አመስግኑ። ስንት ስንት ጉድ አለ በየቤቱ ማለት ነው። በጣም ነው የገረመኝ፣ ሽንት እንኳን ለመሽናት በቀን ሁለቴ ብቻ ነው የሚፈቀድላት እች ልጅ ማለት ነው። የግፋቸው ግፍ ደግሞ እንጃ በተአምር እንደዛ በሦስት መቶ ድርሃም፣ በዛ ላይ በሽተኛ ሆና ሽንታና ሸናም ኩላሊት ዋንታማ። አቤት የሰው ልጅ ግፍ ግን የግፍ ጥግ! የእውነት ሀቢባ ረጅም ዕድሜና ጤና ይስጣት። እሷ ቤት ማይሰማ ጉዴ የለም። እነዚህ ሰዎች እንግዲህ እንትን እያለች ነው እያስጠየቀች ነው። ግን ስልካቸውን እንትናቸውን ሁሉ አጥፎ አለው ቲክቶካቸውን ፕራይቬት አድርጎ ምናምን ነገር ማውራት አልፈለጉም። ምክንያቱም ያውቃለዋ ስራቸው ክፋታቸውን ስለሚያውቁ ማለት ነው። በጣም ነው የሚያሳዝነው። እንግዲህ በሦስት መቶ ድርሃም የዛሬ ንንጃ የዛሬ ስንት አመት ድሮ ነው አይደለ ድሮ ድሮ ጊዜ ነው የቀረ እንደዚህ አይነት ነገር። አሁን በትንሹ ዱባይ ውስጥ እስከ አንድ ሺህ አምስት መቶ ነው በቃ ለቤት ውስጥ የሚከፈለው አለያ፣ ውጭ አላቅም ውጭ የሚሰሩ ከዛ በላይ ሊሰሩ ይችላሉ። ግን ብቻ የግፍ ጥግ በጣም ነው የምታሳዝነው። ምን ያደርጋታል ምን ያደርጓታል? እንግዲህ ሌሊት በኢትዮጵያ ዘጠኝ ሰዓት ነው የምተኛ ቆማ ነው የምትለው። ደግሞ ሆቴል ውስጥ ነው የሚሰራው እና ዱባይ ውስጥ ያበሻ ሆቴል ይበዛል። የግፋቸው ማለት የሰው ልጅ ግፍ ጥግ። ሽንት እንኳን እንድትሸና አይፈቀድላትም። በቀን ሁለታይ ብቻ ነው የሚሸናው ሽንት ማለት ነው። አስፋቸው በጣም ከባድ ነው። ምን ያደርጋሉ? እንደዚህ ካስፈጓት በኋላ አንድ ነገር እንኳን ሳትገዛ በለበሰችው ልብስ ወደ ሀገር ሸኝቷታል ማለት ነው። በጣም ነው የምታሳዝነው። ላይብ ላይ ትላንትና ራሳ እያውራች ነበረ የደረሰባትን ነገር በጣም ያሳዝናል። አሁን መጠየቃቸው አይቅር። ምክንያቱም ደስ የሚለው ነገር ሀበሻም ስለሆኑ የሆነ አቢባ እያስጠየቀች ነው፣ ግን ስልክ አልመለሱም እንጂ በኢትዮጵያ አስር ሺ ብር ማለት ነው አስር ሺ ብር እንግዲህ ለአስር ሺህ ብር ለአራት አመት ለዛም እንቅልፍ ሳይኖራት ምግብ የለም አለች በሽተኛ ሆና እንግዲህ ወደ ሀገሯ ሸኝቷታል። አቤት የሰው ልጅ ግፍ ግን ጥግ። በስመ አብ ወልድ፣ ሀበሻ እኮ ክፋቱ ኧረ በስመ አብ። የእውነት አንዳንዴ እኮ አረብ ይሻላል፣ ክፉም ቢሆኑ በቃ ያቺ ደሞዛችን ከዛ አትጎልም ከተባለ ነገር ከዛ አይጎልም፣ ግን ሀበሻ ክፋቱ አያችሁ፣ እቺ ልጅ እንዴት በሶስት መቶ ድርሃም እንዴት ጉልበቷን እንደበዘበዟት ኧረ በስመ አብ። ፈጣሪ እንግዲህ በጣም ደስ ይላል ብዙ ሰዎች ግማሹ ሞባይል ግማሹ በቃ እርዳታ ስረባረቡላት ነበር። ደስ የሚለው ነገር ብዙ ደግ ኢትዮጵያውያን አሉ። የእውነት ፈጣሪ በጎደለ ላይ ይጨምርላቸው። በጣም በቃ መልካምነታቸው በጣም ደስ ይላል። እህታችን ደግሞ ጥሩ ነው። አንዳንዴ በሚዲያ ውን ወታለች። ፈጣሪ የተሻለ ነገር ይዞላት ይመጣል ብዬ አስባለሁኝ። አንዳንዴ መገፋት ለመልካም ነው። በአንድ ነገር ስትገፉ ፈጣሪ ደግሞ በአንድ ነገር ይክሳችኋል፣ እና አይዟችሁ። ከአሁን በኋላ ማለት በቃ ዘመኑ ደስ የሚለው ነገር የሆነ እሷ እህታችን በጣም አሁን እሷ ስልክ የላትም፣ ገባችሁ ተደብቃ የሁሉ ዓመት እንግዲህ ኢትዮጵያ ገብታ አሁን ኢትዮጵያ እየኖረች ነው መረጃውን የሰጠችው። እንጂ ስልክ ቢኖራት ቲክታክ ምናምን የምትጠቀም ቢሆን ኖሮ ሰው ይረባረባል። ሰዎቹም ወደ አሁኑ እያዙ ነበረ። የሚያስጠላው ነገር ስልክ የላትም፣ ስልክ አይሰጧትም። ምክንያቱም ከሰው ጋር እንዳትገናኝ ምናምን ነገር። እኔ እንጃ። የገረመኝ ነገር ማያው ሀበሻ ሬስቶራንት ነው። ብዙ ሀበሾች ይመጡ ነበረ። እንዴትስ አልተናገረችም? ማለቴ በቃ አንዳንድ አንዳንድ ሰው ዝም ማለቴ ዝምታን ይበዛልና እስቲ ሰውን እንደዚህ አይነት ነገር ስገጥማችሁ ሰው በተለይ ሀበሻ ስታገኙ ተናገሩ። መናገር አንድ ነገር ነው። ዱባይ ላይ ደግሞ ሀበሻ ይበዛል። ደስ ይላል። ሰው መተባበር አለ ምናምን ነገር እና እህቶቼ ራሳችሁን ጠብቁ። ስልክ ደግሞ በተለይ አዳዲስ የሆናችሁ ከኢትዮጵያ ስትመጡ ስልክ ሳትይዙ እንዳትመጡ፣ እንደምንም ብላችሁ ስልክ አሁን አሁን አሁን በጣም አረቦች ማለት ነው። በተለይ አረብ ቤት ስልክ በጣም መረጃ ምናምን ይሰጣሉ ብሎ ስለሚፈሩ ስልክ አይፈቅዱም። አሁንም ደግሞ በተለይ የሚገርመው ነገር አሁን አሁን በቅርቡ የሚመጡ ልጆች በታምር ስልክ እየተፈቀደላቸው አይደል? ስልክ ካገኙ ደግሞ ስም ካርድ አይገዛላቸውም እና ስም ካርድ የኢትዮጵያም ይሰራል ኢሞ ምናምን መጠቀም ትችላላችሁ። ግን እንደምንም ብላችሁ ስልክ ሳትይዙ እንዳትመጡ። መረጃ የሆነ ነገር እንኳን ብደርስባችሁ ቲክቶክ አለ፣ ደስ ይላል። ደስ የሚል ዘመን ላይ ነው ያለነው። ድሮ ነበረ እህቶቻችን በድሮ ጊዜ ስንት ሰቃይ አይቶ ማለት በቃ መረጃ የለም ምን የለም። ድሮ ጊዜ ደግሞ እንደዚ አይነት ነገር ለመናገር የግድ ታዋቂ ምናምን መሆን ይጠበቅባቸዋል። አሁን ግን ምንም ታዋቂ ፎሎወርስ አያስፈልጋችሁም። የሆነ ነገር ስትሆኑ እባካችሁን እርዱኝ፣ እንደዚ አይነት ነገር ችግር ደርሶብኛል ካላችሁ ወደ አሁኑ ነው ሰው ሼር ያደርጋል ወደ አሁኑ መፍትሄን ታገኛላችሁ ማለት ነው። ስልክ ነገር እዛችሁ ብትመጡ የበለጠ አሪፍ ነው። ስልክ ሳትይዙ እንዳትመጡ። አሁን አረቦች በጣም እየከፉ ነው። ከመጣችሁ በኋላ ስልክ እንድትይዙ አይፈልጉም። በተአምር ማለት ነው። ምክንያቱም በቃ ክፋታቸውን ያውቃሉ። መረጃ ምናምን እንዳይወጣባቸው ስለሚፈልጉ ስልክ እንድትይዙ አይፈልጉም። እና ከኢትዮጵያ ስትመጡ ስልክ እዛችሁ ኑ። እህታችን እንግዲህ ያ ሁሉ አመት አስባቸዋል። ምን ያህል ስቃይ እንዳሳለፈች ኔ እናት በስማ በቀን ሁለቴ እንዴት ስማ፣ ምን አይነት ድንጋይ ቢሆኑ ነው እንደዚ አይነት ክፉ ሀበሻ አለ። ለነገሩ ሀበሻ ክፉ እየሆነ ነው። በስማ ደግሞ ምን አይነት ችጋራም ናቸው እንደዚህ ሀያ አራት ሰዓት እያሰሩ ሶስት መቶ አስር ሺ ብር በወር ማለት ነው። ብቻ የፈጣሪ ለመልካም ነው፣ መገፋትም ለመልካም ነው። እሷ አሁን እግዚአብሔር ይመስገን ጥሩ ነገር ያጋጥማታል ብዬ አስባለሁ። ተመልሳ ትመጣለች፣ በተሻለ ደሞዝ ደግሞ ትቀጠራለች። ምክንያቱም እቺ ልጅ የአራት ዓመት ልምድ አላት። በጣም ጎበዝ ነች፣ በጣም ጠንካራ፣ ከዚህ በላይ ብዙ ነገር መስራት የሚችል ነች። የእውነት በዚህ ይሄ ሁሉ ነገር ተቋቁሟ አራት ዓመት መስራቷ ራሱ ምን ያህል ጠንካራ ሴት እንደሆነች ያሳያልና እህቴ አይዞሽ፣ መገፋት ጥሩ ነው፣ ለመልካም ነው። ደስ ይላል። ከብዙ ሰው ጋር ሚዲያ ላይ ወታለች አሁን ጥሩ እድሎች ይመጣል። ጥሩ ነው መገፋት እና አይዟችሁ እህቶቼ። እያላችሁበት ፈጣሪ ጠብቃችሁ ዝም አትበሉ። የሆነ እንደዚህ አይነት ነገር ስደርሳችሁ ሀበሻ የማግኘት እድል ያላችሁ ልጆች የውስጣችሁን ተንፍሱ በቃ፣ እና ዝም አትበሉ። የሆነ ነገር በደል ስደርስባችሁ እቺ ልጅ እንደ ወይም ወይም ስላልተመቻት ይሆናል እንጂ እንግዲህ አበሻ ሬስቶራንት በብዛት አበሻ ነው የሚመጣ ያኔ የሆነ ነገር ብትነፍስላቸው የእውነት የሆነ መፍትሄ ይገኝላት ነበረ ግን ፈጣሪ አልፈቀደም አንድ ሆኗል እና እንደዚያ አይነት ነገር ስደርሳችሁ ለሰው ተናገሩ መናገር ትልቅ ዋጋ አለው መፍትሄ ታገኛላችሁ ለሰው ስትናገሩ እንደ ጆርዳን ምናምን ነው እንጂ ዱባይ ብዙ ሰው ብዙ ሀበሻ እንደ መንገድ ላይም ስትሄዱ አበሻ አታጡም በተለይ እዚህ ጆርዳን ነው እንጂ ሰውም አታገኙት። አንዳንድ አልፎ ነው እሱንም አታገኙም። በተለይ ደግሞ ኮንትራት ቤት ታቁታላችሁ። ኮንትራት ቤት ጨለማ ነው በሉት። ከሰው ጋር የመገናኘት እድሉ በጣም ዝቅተኛ ነው። እንደዚህ ዝም ብላችሁ በሶሻል ሚዲያ ምናምን የምትተዋወቁት ነው እንጂ ውጭ ምናምን እንደዚህ መውጣት ከሀበሻ ጋር የመገናኘቱ ነገር የለም እና እናንቴና በሻን ስታገኙ የሆነ ነገር በደል የሚደርስባቸው ነገር ካለ ተናገሩ ዝም አትበሉ እና እህቶቼ በያላችሁበት ሰላም ሁኑልኝ ወዳቸዋለሁ ስለምትከታተሉኝ አዳዲስ የሆናችሁ ደግሞ ላይክ ሼር የማድርጉ ሰብስክራይብ የማድርጉ አመሰግናለሁ ለምሰጡኝ ስለምታበረታቱኝ ወዳቸዋለሁ በያላችሁበት ሰላም ሁኑልኝ ጓደኞቼ ቻው